ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውላችሁ እግዚአብሔር መስገን በጣም ደህና ነኝ። ውድ የማርታ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝትርፍ ይበለልኝ ይበልልኝ፣ የኔ ውዶች፣ የኔ ምርጦች፣ የኔ ፎን እቃዎች ማለት ነው። እና ዛሬ እጅግ በጣም በሚደብረው ቪዲዮ ነው የመጣሁት። እሱም ምንድነው ትናንት ብሩክ ማታ ላይ ሊብ ላይ ገብቶ ነበረ። እሱም ስለ እናቱ በጣም ምርር ብሎት እየተናገረ ነበረ። ምርር ብሏችሁ ብሎት ሳይሆን እሱ እና አሳፋሪ ትውልድ ደርሰናል። አሳፋሪ ነገር ላይ ትደርሰናል ሰው ምንም ባላደረገው ነገር ላይ አብዞ። ደግሞ እኛ ሶሻል ሚዲያ ላይ ስንወጣ ግዴታ ያው ስለኛ ብዙ ሰዎች ማወቅ ያለባቸው ነገር ቤተሰቦቻችን፣ እናት አባቶቻችን ይዘን እንወጣለን። እና ባይዘዊ እናት አባቶቻችን የራሳቸውን የሆነ የግል ነገራችን ናቸው ማለት ነው። እኛ ሰው ነን ልናጠፋ እንችላለን። ልንበድል እንችላለን። ካፋችን ወይን መጥፎ ቃላት ሊወጣ ይችላል። ነገር ግን እኛን ነው። ገባችሁ? ለምሳሌ አሁን ብሩክ አይዶን እኔ አላውቅም ለምን እናቱን እንደሚሰደብበት ምንም አቆ ነገር የለም። ግን በዚህን ያህል ልክ እሙሽን ፎቷን እየዘቀዘቃችሁ ያልሆነ ነገር መስደብ ማለት በጣም ነውር ነው። ምንም ባላደረገች፣ ምንም ምንም ባልሰራች፣ በቃ ለምን ለምን በዚህን ያህል ልክ ለምን ምን በድላ እንዴ፣ የእውነት ማለት ነው። በጣም በጣም ነው ያዘንኩት ማለት ነው። እስቲ በእኔ ቦታ ሆና ነው ትናንት እንደዛ ብሎ ሲናገር ይሁን። እስቲ በሆነ ቦታ ሆናችሁ አስቡ እ አሁን እዚህ ስደት ሆነ ነው አለ እናታችሁ የሆነ ነገር ስንሆን እንዴት እንደሚሰማን እንዴት እንደሚያመን ታውቃላችሁ። እሱም የዛን ያህል ልክ ነው ገባችሁ። አለ ይሄ እሷም ይሄን ቪዲዮ ልታይ ትችላለች፣ ሊደርሳት ሁሉ ይችላል። እሙሽ ማለት ነው እና በእኛ ምክንያት ቤተሰብ ፎቶ ተዘግዝቆ የሚሰድቡን ሰዎች በጣም ነው የሚገርሙን ጤንነታችሁ እንዴት ነው ደህና ናችሁ ወይ ወይም ትክክል አይደላችሁም ወይ እንዲህ ምን ምን ባደረግ ይሄ ልጅ እኔ አንድ ቀን ቀና ብሎ እንኳን እናቱን አይቷት አያውቅም በዛ ላይ የእውነት አንድ ለመጀመሪያ ጊዜ ነው የሰማሁት እኔ እናቴ ያላባትን ያሳደገችን ለምን እ እኔ አሁን ገና ደርሼ ነው ቀና ብዬ እሷን ላሳርፍ የተነሳሁት በማሳረፍ ያሳት ደግሞ እሷን ለምን አንገቷን ታስደፋላችሁ? ለምን ትሰድባታላችሁ ብሎ የተናገረው ማለት ነው። የእውነቱን ነው። እሷ አሁን ደረሰና ገንዘብ አገኘና ከሰው እኩል ለምን ሆነ ነው? ለምን የተሻለ ነገር አደረገ ነው? ሲጀመር ደግሞ ልጅቷን አልሰደባትም። አልተሳደበ ለምን እናቴን ትሰድቢብኛለሽ ነው ያላት። እንዲህ ምን ሆናችሁ ነው? ጉሩፕ ከፍታችሁ ማለት ነው። ኖ የማንም እናት የአብሬሽም የሩታም እናት መሰደብ የለባቸውም። ለምን እነሱ ልጆቹ እንደፈለጉ እነሱን እንደፈለጋችሁ አርግታችሁ እነሱ ናችሁ አይደል ሚዲያ ላይ የመጡት እነሱ ናችሁ አይደለ ላይ ቪዲዮ የሰሩት ልጆቹን እንደፈለጋችሁ አርጉ፣ ስደቡ። ከፈለጉ እነሱ እነሱ ኦልሬዲ ያን ነገር እንጋፈጣለን እንችላለን ብለውን የመጡት ገባችሁ አይደለ። ያን ነገር ለመቻል እስከሆነ ድረስ ስድቡንም ይቋቁማሉ። እናት ግን ወይ እንጃ ሙሻውን ከፋሲካ በኋላ እና ባለፈው የሚና ብሩክ እንደታሳደር ከዛ በኋላ አይቻት አላውቅም ቪዲዮ አትመጣም ብትመጣም እራሱ እንጃ ሰላም እንዴት ናችሁ ልጆች ቤተሰቦች ብላ አውርታ ነው ከዛ በኋላ የቱኛው መጥፎ አረብስማንቦል? አንዳንድ ጊዜ ግን ማለት ነው ባይዘቤ ማንነታችን አስተዳደጋችን ነው እኛ ስርዓት አልባ ሆነ የሌላውን እናት ለምን እንሰርባለን እንዴ ለምን ትፈር ለምን ልጁ አንገቱን ይድፋ ምን ባደረገ ምን ምን ምን ምን አደረገች ለምን ትሰርቡታላችሁ እሱም እሷም እንደ። ጌታን አበዛችሁት። የእውነት በጣም እንትን ትላላችሁ። በቃ ግሩፕ ከፍታችሁ በሰው ነገር ለመፈመስ ለመታወቅ የምታደርጉት ጥረት በጣም ከባድ ነው፣ የእውነት ለመነግራችሁ ማለት ነው። እና በጣም በጣም በጣም አለ። ግሩፕ ከፍታችሁ ሁም ብላችሁ ሀያራ ስራ አታችሁ የሰው እናት መስድም ማለት እግዚአብሔርም አይወድም። ማን ነው ስ ሰው ተሳደብ ያለው? ማን ነው የሰው እናት ተሳደብ ያለው? የእናንተ እናት ብትሰደብ እንደዛ ደስ ይላቸው? የእናንተ እናት ካፋችሁ በሰው አይደለም እንጃ ለምን እን፣ ምን አደረገች? ሙሽ ምን ባደረገች እንዴ? ልጇን ስላለች እሱ ከተሳደበ ምንም ካላል እሱን እንደፈለጋችሁ ፎቶንም ዘቅዘቃችሁ ስደቡት፣ ግን እሷን መስደብ አያስፈልግም። በቃ ለምንም አላደረገችም። በቃ እሱም ደግሞ ስራውን ዕቃ ገባቸው ያሳረፋት በቃ። እናቴ ሱስ ጎኔ ነች በቃ ሁሉም ሰው እንዳለው እናቴ ሱስ ጎኔ ነች። በቃ በሌላ ነገር ሲመጡብኝ ምንም አይመስለኝም። በእናቴ ግን መጣችሁብኛል። ለምን እናቱ ደካማ ጎኑ ነች፣ ስስ ጎኑ ነች። በእናቱ አይደራደርም ይሄ ልጅ ማለት ነው። ግዴታ መልስ እንዲመጣ የፈለጋችሁት ይሄ አይደል? መለሰላችሁ። ትናንት ሊብ ሊወጡ ማለት ነው። በቃ በእናቴ አልደራደርም እኔ እናቴ ስስ ጎኔ ነች። አብሶ በቃ በምንም ነገር እኔን እያችኋን ያለው እኔን እንደፈለጋችሁ አድርጉኝ፣ ከፈለጋችሁም ግደሉኝ እያለ ነው። ግን እናቴን አትንኩብኝ ትኑርልኝ ምንም ሆና ለእኔ ትኖርልኝ፣ ለእኔ ጌጤ ነው። ይቻለ የሁላችንም እናት ሆን ጌጣችን ናት። ምንድን ነው ያለው ማለት ነው በእናታችሁ ታፍራላችሁ እ ሌላዎቹ አታፍሩማል። እናታችሁ ጌጣችሁ ሞክሪያችሁን እቻል። እናት ሳለ ዝናብ ሳለ ዝራ እናት ሳለ አጌጥ የሚባለው ተረት እውነት ነው። እና እሱ አሁን እናቱ ስላለች ነው እንደዚህ ደረቱን ነፍቶ የሚለው፣ እናቱ ስላለች ነው ቀና ብሎ የሚያወራ፣ የሚለፋው ለእናቱ ነው። እና ሁልጊዜ እናቴ ስስ ጎኔ ነች፣ በእናቴ እየመጣችሁ አትስደቦኝ። ለምን አቆሙ ብላቸው። አዎ አቆሙ። በቃ አትስደቡ። ኖ የእሱን ብቻ አይደለም፣ የኔ የሩታም የማንም እናት መሰደብ የለባትም። በቃ ልጆቹ ናቸው ሚዲያ ላይ መጡት። እዛው ልጆቹን እንደፈለጋቸው አድርግታችሁ ስደቡም፣ ቀጥቅጧቸውም። ለምን እነሱ ያን ነገር ሊቋቋሙ ነው ያን ነገር ፊድባኩን ለመቻል ነው የመጡት። ግዴታውን ሶሻል ሚዲያ ላይ ስትመጡ ጥሩ ነገር ብቻ አይደለም ከሰው የምጠብቁት። ስድቡንም፣ ዱላውንም፣ ዝችቱንም የመቻል አቅም አላችሁ ያን ነገር አስባችሁ ይመጣል። እነዛ ግን ግዴ የእናንተ ቤተሰቦቻችን ስለሆናችሁ የቤተሰቦቻችን አካል ስለሆኑ ያስተዋወቋቸው እንጂ አለማሳየት እኮ ይችላሉ። የዛ ሰዓት ላይ ቢሆን የት ታቋታላችሁ? ግን አሁን ፎቶን አያችሁ፣ ፎቶን እያወጣችሁ እየዘቀዘቃችሁ የምትሰድቡ ሰዎች አሁን ትገርማላችሁ እንዴ። ኖ ጌታን ባለፈው እንደዚህ የሩታና ስሰድቡ ስሰድቡ ስሰድቡ፣ አሁን ደግሞ ወደ ብሩክ እናት መጣችሁ። አረ አረተው፣ አረተው እግዚአብሔርን ፍሩ። የእውነት አለ ጾም ነው፣ አለ እሱ እራሱ ጾም ነው። በመጾሚያችሁ ወቅት እግዚአብሔርን በማስገኛችሁ ወቅት ስድብን ሁን ብላችሁ ሊቭ ከፍታችሁ የምትሳደቡት ነገር አቆሙ። እኔ እናቴን እንዳነኩብኝ እናቴ ስጎኔ ነች ብሏችኋል ማለት ነው። እና በተቻላችሁ አቅም እናቱን አትስደቡ። በቃ መስራት ካለባችሁ በእነሱ ስሩ፣ ማውራት ካለባችሁ ስለነሱ አውሩ። ግን እናቱን አትስደቡ። ፕሊዝ በቃ እሙሽን አትንኳት፣ እሙሽን ደካማ ጎኑ ናት። ብሩክን እናቱ ናት፣ አትስደቡበት። እና በጣም በጣም በጣም ነው ያዘንኩት። እናት ምንም ባላጠፋች ነገር መሰደብ፣ በዚህ ያልክ መዋረድ፣ በጣም በጣም በጣም ያሳፍራል። የእውነት ምንን ዘመን ላይ እንደደረስን በጣም ከባድ ነው። የማናቃትንና የማናቀውን ሰው ሰቅረ መስደብ በጣም ከባድ ነው። እና እግዚአብሔር ልቡና ይስጣችሁ ነው የምለው። ብሩኪ አይዞክ አንገተን ሊያስደፉ ነው ወደ ኋላ ሊያስቀርቡ ነው።